ሰላም፣ ሰላም፣ ሰላም እንዴት ዋላችሁ? እንዴት ናችሁ አላችሁልኝ? ኦኬ እና ዶኬ ፋይል እና ፎሮፎሮ የሆናችሁ ብቅ ጥልቅ ፈካ ደመቅ ነጠፍ ጠብሽ ጠንቧ ብዬ መጥቻለሁ። እንዴት ናችሁ? ሙስሊሙም ክርስቲያንም እግዚአብሔር ይጠብቃችሁ፣ ባላችሁበት ቦታ ክፉን ያርቅላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይጠብቃችሁ እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍ ጠብሽ ጠንቧ ብዬ መጥቻለሁ እንዳልክ ናቲ ያብ እንዳልክም ዛሬ ያፍ እንዳልኩ አለ እንዲላድ ከየቀርበለኝ ናቲ ዛሬ ከች ብለዋል። ዛሬ እንገናኝ ብሏል። ፊልም ፊልማው ሊቀጥል ነው መሰለኝ። ለማንኛውም ሄልጂ በ3 3 በ1 ተወጣራለች። ማን ያሸንፍ ይሆናል ማለት ነው። ናቲም ዛሬ ማታ እንገናኝ ብሎ ከች ከቸች ብለዋል። ምን ይፈጠር ይሆን? ፈጣሪ ይሆን ወይ ወይ አምላኬ ወይ ወይ፣ የየየየየ ናቲም ልቀቅልኝ ዘራፍ እንዳይል፣ ናቲ ራሱ ልቀቅልኝ ዘራፍ እንዳይል፣ እንዳልክዬ እንዳትበገር። አዎ እንዳትበገር፣ ናቲም እንዳትበገር፣ ያብም እንዳትበገር። ጦርነቱ በከባድ ሁኔታ ዛሬ ይቀጣጠላል ብዬ አስባለሁ። ናቲም ከች ከቸች ብሏል። ዛሬ ማታ እንገናኝ ብሎ ፎቶ ገጭ ገጭ አርግቶ ለጠፋ አድርጓል። ጦርነቱ ይካሄዳል። ፊልም ፊልማውን ያሸነፈ ሄልሻን እስከነ ነብሷ እስከነቃጭሏል ይወስዳል ማለት ነው። እንዳልክ ተስፋ እንዳትቆርጥ፣ ክርስቲያን ተስፋ አይቆርጥም በሚለው ትግሉን ተቀላቀል። ናቲም ትግሉን ዛሬ ማታ ይቀላቀላል። ያብ ጀግና ቆፍጣን ነው። የያዝከውን እንዳትለቅ፣ ወደኋላ እንዳትል ዛሬ ያብ ሲመጣ ዛሬ ያብ ጆሮ ግን ዶሎ እልል ለማለት ነው የሚመጣው። ጣምቧ ሲያደርግለት ይታየኛል ማለት ነው። እናንተ ይሄው ቀለበቱን አያችሁ እጇ ላይ ይሄው፣ እዚህ ፕሮፋይሌ ላይ ያደረግኩትን ፎቶ ይሁ፣ ቀለበቱ በእጇ ላይ ነበረ። ይሄው የለበሰውም ልብስ እሷም የለበሰችው ፀጉሯንም እንዳሳይዘችው ትላንት የለበሰችው አለባበስ ነው። ቀለበቱ እጇ ላይ ነው ያለው፣ አያችሁት? ጂጂ የለጥፊል ላላችሁት የለጠፍ አድርጌ ያለው ድራማው ሲሆን ነው። ቀስ ብሎ ሹልክ አድርጎ ያወለቁት ማለት ነው። እና እነሱ ድራማ እየተጫወቱ ነው። ሶስተኛ፣ ናቲ ብቅ ጥልቅ ብሎ ዘነጥ ብሎ ፏ ብትን ብሎ መቷል። ድንቡሽ ይገላ ኔ ኔ ማር ወለላ ብሎ ሸንቀት ቀጥ ብሎ ነው የመጣው። ጦርነቱ ፊልማፍ ፊልማ ውስጥ ተቀላቅሏል ማለት ነው። ናቲ እንዳልክዬ፣ አንተ ደግሞ ስምሽን አላነሳም እንዳትል፣ አንሳ ሻቅል ሸቅን ሸቅን እና ምን ይመስላችኋል? ናቲ እንዳልክ ያብ ቆፍጣናው ማ አይለቀም። ያብዬ እንዳትሸንፍ፣ አይበግሬው አይበግሬው። እናንተስ ምን ትላላችሁ? ናቲ ድንቡሽው መጥቷል ድንቡሽ ቡሼ ወሬ አይደበቅም ያልሰማ ይስማ ብዬ ነው አቃጣሪ አደረው ሀለቅላቂ ያደለው እንዲ እነ ትክክል ነሽ የት ናችሁ ናቲ ጋም ገብታችሁ ትክክል ነሽ እንዳትሉ እዚህ ጋም ገብታችሁ ትክክል ነሽ ትክክል ነሽ እንግዲህ እናንተ በፍ እንግዲህ ጦርነቱን እናንተ መቅጠም አለባችሁ ናቲ ጋም ገብታችሁ ትክክል ነሽ ኧረ ኧረ ኧረ ግን አንዳንድ ልጆች ማለት ነው እግዚአብሔር ከሚመጡት ውስጥ ራሱ የታዘብኩት አለ። እንዳልክ ጋሴል እንዳልክዬ የአንተነች ይላሉ። ያብ ጋሴሉ ያብዬ የአንተነች የሚሉ ልጆች አሉ። ወይ ወይ ወይ፣ እናንተ ኧረ ተዋታሽ ቀብጡ፣ በአንዱ ተረጋጉ። እንዴ እንዳልክ ጋም ስትል እንዳልክዬ፣ አንተ ያብ ጋም ስትይ ያብዬ፣ አንተነ አንተ ቆፍጣና ይሉታል። ወይኔ ወይኔ፣ እኛ ሰዎች እኮ ስንባል እኔ ማ ታዘቢያችዋለሁ። እኔ ማፌ ንዣለሁ አይቻችሁ፣ እዚህም ታርገበግባላችሁ እዛም ስትርገበግቡ፣ ደንግጬ ዝም አልኩኝ። አሁን ዛሬ ጦርነቱ ይካሄዳል። የናቲ ደጋፊም የእንዳልክ ደጋፊም የያብ ደጋፊዎችም ወገባችሁን እስር አድርጋችሁ መቆም አለባችሁ። አዎ ማን ያሸንፋል በሚለው ብቅ ጥልቅ ፈሉ። እንዳልክ ደግሞ እንዳልክ፣ በቃ ከዛሬ ጀምሮ ስምሽን አላነሳው አትበል፣ አንሳ ሸቅል እንዴ! ዩቲዩብ ራሱ እሷን ስሟን ስትጠራ ርቢ ሄደ ኮ። እስከ ሰባት ገባክ ኮ እውነቴን ነው እንዴ። ጦርነት ጦርነትማ መሳተፍ አለ። ኦዲየንሶች የምትደግፉት እኔ ምን ለእናንተ ምንም አልሆነው ነገር አለ። ስንጥቅጥቅ እያልኩ እኮ ነው ወሬ ለቃቅሜ ከቸች የምልላችሁ። ጦርነቱ የትሄዳል ናቲ ዛሬ ምን ሊለን ነው? ያብስ ከእንትና ጋር ጦርነቱ ሊገጥም ነው ወይ? ከልዑል ጋር ልዑል ሊያንገጫግጨው ነው ወይ? ይሄ ሉስ ምን ሊወጣት ነው? ቀለበቷንስ? እኛንስ? እኛ ለምን ትሸውደናለች? ወይኔ፣ ይሄ ሉ ግን በሰው ነፍስ እኮ ነው የምትጫወች። ይሄ ኔ እናት፣ አያይ፣ ስንቱ አልቅሷል እኮ ስንቱ አልቅሷል። ጅጅዬ መንፈስ ጭንቀት ያዘን ጅጅዬ፣ እንቅልፍ አጣው እያሉ እኔን ራሱ እያሰቃዩኝ። እጅ ከፍንጭ እኮ ነው አንዷ፣ ይዘሽ ቀለበትሽን ከነ ነብሱ ያገኘው ይሁትስ። ይኸው እዚህ ጋር ገጭገጫዋለች እኮ። ወይ ወይ ወይ፣ ታይ ታይ አጭር ነገር ወደጂ ሄሉ አጭር ነገር ስሪ፣ ሰው እንዳይሰላች ሁኝ። እኛ ለምን በፍቅር ራሱ ከያብ ጋር ብትመጪው ህዝብ ነው የሚያያችው። እግዚአብሔርን ህዝብ አይሰላችም፣ አይሰላችም። በፍቅር እየተሳሳምሽ እየተላላጥሽ፣ የሆነ ቦታ እየተዝናናችሁ ፏ እያላችሁ ብትመጡ ሀያ አራት ሰዓት አስር ሰዓት እየደጋገምን ባይን ባይናችሁ ነው የምናያችሁ። ስለዚህ ፕራንኮ እንትኑን ትተሽ ድራማውን ትተሽ በእውነተኛ መልክ ነው ልን፣ ናቅተናል ለማለት ፈልጌ ነው። የዛሬው ጦርነት ይፋፋፋል። ናቲም አንበሳ ሊሙሉ ዘነጥ ብሎ ሊመጣ ወይ ወይ፣ አምሮበታል። ከሴት አይን ያውጣ፣ ከዩቱብ አይን ያውጣ፣ ከምቀኛ ይሰውር። ናትዬ እንዳልክም እንደ ጦርነቱን ለማሸነፍ ያቃ ያብዬ፣ ወንድሜ አንተማ አይበገሪው፣ አይበገሪው አንተማ በሞቴ ነው መዘረግፋቸው። አንተ ነው የምታሸንፈው። አንቺ ደግሞን ሄሉ አትን ጦስጦሽ ከአንዱ ጋር ፈሽ ቁጭ በይ። ተሰቃየ፣ እኛም ተሰቃየ። ያምንም ቆፍጣን ነው ሸንቃጣው፣ እናቴ በዓላማው የሚጸና አዎ። ዛሬ ደግሞ ምን ይውጠን ይሆን? ዛሬ ደግሞ ምን ይመጣ ይሆን? ዛሬ ዛሬ ምንድን ነው? ዛሬ ዛሬ ምናልባት በቃ ሁለት አይነት እንዲህ እርግብግብ ያለ ነገር እናያለን እንደሚመስለኝ። ክነታም ሊኖረው ይችላል። እንትና ሂዶ በቦጥ ሊለው ይችላል ያ ደበቅ አስበትቶ ሊያስደበድበው ይችላል በሚለው እንያዘው ማለት ነው። ወሬ አይደበቅም ግን ማለት ነው። በእኛ ላይ ነው የሚጫወቱት። አልሰማችሁም አሉ። ለማንኛውም ዛሬ ናቲ ብቅ ጥንድቅ ብሏል። እንዳልክም ተስፋ እንዳትቆርጥ ጦርነቱን ግጠም። ያሸነፈ ይውሰድ በቃ። ምን ትላላችሁ? እነ ትክክልና ሽዬ የኔ ማይ ፎቃዎች የኔ ማይ ስዊቶች፣ እናንተም አይደክማችሁ እኔም አይደክመኛ ዛሬ ስለ ሄሉ ባልሰራ አደለ እንዴ ጠዋት። ጂጂዬ በቃ ተውሻት ወይ ጂጂዬ? እኔ አልተዋትም። እኔ እኮ እዳታለሁ፣ እናቴ ትሞት ያበንም እሷንም በጣም ነው የምወድ። ልተው ብል እንኳን አልተዋቸውም። አልችልም አልችልም በቃ። ግን እና ስናደድባቸውም ደግሞ ለነጋ ልልም ያለኝ ፍርጥ፣ አወቅኩ አላወቅኩ አልልም። እንዲህ ደግሞ ታውቃለች ባህሪ። እኔ በጣም በጣም ድምፄ የቁጡ ድምፅ ነው ያለውና አትፍሩ። እኔ እዚህ ጋር በምናገረው ነገር ምንም ነገር እንዳይሰማችሁ አ አዎ ንዴት የማለ ሄጂ ፊንቅር ቅርቅር ቅርቅር ልበል አናቴ ላይ እኮ ነው የወጣው። አናቴ ላይ ሄሉና ሚጥሚጣ ቀበሪቸው ነው ማጥናት። እሷ አታቅተኝም። ቆንጥጥ እያደረግኩኝ ሚጥሚጣ ነው ማጥናት። ሚጥሚጣ ማማጠን ያስፈልጋል። ፈጣሪ ምን ትላላችሁ? እሲ ኮሜንት ላይ ብቅ ጥልቅ ፈካ ደመቅ የማን የማን ትሁን እቺ ልጅ የማን ትሁን? እኔ የያ ቆፍጣናው ሸንቃጣው እንድትሆን ነው የምፈልገው። በቃ ዘና ፈታ ፈታ በቃ ዋይ ዋይ! ልጅቷን እኮ ቆራርጠው ሊበሏት ነው። እናት ልዑልማ ተፈንክቶ ሁሉ አለቅም እያለ ነው። ደንበ ደሙ ኖሩ አለቃትም እያለ ነው። ምን ይሻለናል? ወዴቱ ሂደን ብንል ይሻለን እንኳን ብንል መዘጋጃ እራሱ አይሰማንም።

ሴት እንጂ ከፍንጭ ይኸው፣ እዚህ ጋር የተለጠፈውን እዩ ው እንዴት እንደሚጫወቱብን፣ እንዴት ጢቢ ጢቢ እንደሚጫወቱ። ተሸቅል፣ ለነገሩ ተሸቅል። አዎ ሽቀላ ከሆነ ተሸቅል። ግን ይሄን ያህል ህዝቡ እንትን ኢንቴንሽን እስከሚሆን ድረስ ባትጠብቅ፣ በኦዲንሷ ባትቀልድ ደስ ይለኛል። ያው ግን እሷ በጥሩ ነገር እግዚአብሔርን በፍቅር ከያብ ጋር ጥሩ ፍቅር እያሳየች ብትመጣ ራሱ ህዝቡ ያያታል። በጣም እሷ በፍቅር ስትሰራ ነው የሚያያት። ግን አይ ይሄ ይሄ ኑሮ ያስመርራል ኤሎ ኑሮ ያስመርራል። ሰሞኑን የሰራሹ ነገር እንዲ ፊንኪርኪርኪርኪርኪር ይኒ ማድገማኑ ልኩን የደረስኩት እንዲ እነሱ ይላበጣሉ እነሱ ይሳሳማሉ። ያንን አልጋ አይታችሁታል? ይህን የመሰለ ሙዝቡድ ላይ እንዲ ትርምስምሱ ወጥቶ እኛ ራሱ ወይ ዋይ ወይ ወይ። ለማንኛውም ዛሬ ማታ የምናየው አዲስ ነገር አለ ብያለው። ናቲ ምስከነቃጭሉ መጥቷል። ምን እንደሚከሰት ምን እንደሚፈጠር አናቅም ሁላችንም ያለ በጦርነቱ ተሳተፉ። የናቲ ደጋፊ፣ የእንዳልግ ደጋፊ፣ የያብ ደጋፊ ጦርነቱ ወደፊት። ከዛን ደግሞ ሁለተኛ አለቅላቂዎች አላችሁ። አለቅላቂዎች ምን አይነት አለቅላቂዎች ምን

እና ዛሬ የሚከሰተውን ነገር አናቅም። ድብድብ ሊኖር ይችላል ብዬ አስባለሁ። ሲቀጥል ደግሞ በቃ ህዝቡ ከነቀም ነገሩ እንዲተውት ይችላሉ ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እሱ እሱ ጥላ ከለላ፣ ጋሻ ይሆንላችሁ። ህይወታችሁን፣ ኑሯችሁን እግዚአብሔር ይባርክላችሁ። ከድንገተኛ ሞት፣ ከድንገተኛ አደጋ ይሰውራችሁ እያልኩኝ ወዳችኋለሁ፣ አከብራችኋለሁ። መልካም የምሽት ቀን።